ሰላም ሰላም፣ የዩቱብ ቤተሰቦች ወይ ሀኒ ሰለሞን ቲዩብ ነኝ። ስለ ቀነኒ አዱኛ የተለያየ ኢንፎርሜሽኖችን ከተለያየ አይነት ቦታ ሰብስቤ ይዤላችሁ መጥቻለሁ። በላይክ ሼር፣ ሰብስክራይብ በማድረግ ደግሞ እንድታበረታቱኝ እጠይቃለሁኝ። ስለ ቀነኒ አሟሟት ዙሪያ ምርመራ እየተጣራ መሆኑን አዲስ አበባ ፖሊስ ኮሚሽን ቢያስታውቅም ለሚኩራ ወረዳ ሶስት ቦታው ሰንሻይን ቤቶች ፊትለፊት ለሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ወይዘሮ ቀነኔ አዱኛ የድምፃዊ የአንዱ አለም ጎሳ ባለቤት መሆኗ ይታወቃል። እና ከሌሊቱ አስር ሰዓት አካባቢ ከቤቷ ማብሰያ በኩል ባለው አምስተኛ ፎቅ ላይ በሚገኘው በረንዳ ላይ እራሷን ማጥፋቷ ይታወቃል። ቀነኒ አዱኛ በጣም ቤተሰብና እና ጓደኛ ወዳጅ መሆኗ የሚታወቅ ሲሆን ከዚህ በፊትም በለካ ጓደኞቿ ጋር በነበራት ኮንቨርሴሽን ስለ ፍቅር መዝፈን እና አፍቃሪ መሆን ደግሞ በጣም የተለያየ ነገር ነው ብላ እያለች በጣም ብዙ ጓደኞቿ ጋር ታወራ ነበር። በህይወቷ ደስተኛ እንዳልነበረች ትናገር ነበር እና ከዚህ በፊትም ሁለት ጊዜ ደግሞ ራሷን የማጥፋት ሙከራ አድርጋ እንደነበር ይታወቃል። አርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሪዋን ያገኘችው ቀነኒ አዱኛ በሞዴልነት ስራ ትደዳደር እንደነበረ አስታውቋል። አሁን ከሰአቱ ዘጠኝ ሰዓት ደግሞ ዛሬ በቀን የቀብር ስነስርዓቷ ተፈጽሟል። አባቷም እናቷም ሐቋን አውጡልኝ ደሟን አውጡልኝ ገዳዋን አውጡልኝ ማንደሆን አውጡልኝ እያለ ይገኛል። በጣም ነው የምታሳዝነው። በሞዴልነት ስራ ነው የምትተዳደረው እና በፍቅር ወደ አንድ አመት ውስጥ ኖረዋል። በጣም የሚያሳዝነው ነገር ደግሞ እራሷን ከማጥፋቷ በፊት ነፍሰ ጡር እንደሆነች የተለያየ ሚዲያ ላይ እየተዘገበ ይገኛል። አንድ የቅርብ ጓደኛዋም ማፍቀርና ስለ ፍቅር መዝፈን ይለያያል ብላ የፌስቡክ ፔጇ ላይ ፖስት አድርጋለች። ይሄን ደግሞ እሷም በህይወት እያለች ስትል የነበረው ነገር ነው። ወይዘሮ ቀነኒ አዱኛ ወይ ደግሞ ኬኑ ብለው የሚጠሯት ራሷን በምታጠፋበት ሰዓት ባለቤቷ ቤት ውስጥ እንደነበረ የደረሱ መረጃዎች ያሳያሉ። በስተ መጨረሻም ወይዘሮ ቀነኒ አዱኛ ቀበስበ ስርዓት መጋቢት ሶስት ሁለት ሺህ አስራ ሰባት መንበረ ጸባዖት ቅድስት ስላሴ ካቴድራል ከቀኑ ዘጠኝ ሰዓት ተፈጽሟል። ነፍስሽን በገነት ያሳርፍልን። በጣም ብዙ ተስፈኛ ልጅ ነበረች። በጣም ብዙ ጓደኞቿን የሚያውቋት ሰዎች ኮንታክት እያረኳቸው ነበር። በጣም ቤተሰብ ወዳጅ፣ መቀየር፣ መለወጥ ምትፈልግ፣ ግን በህይወቷ በጣም ደስተኛ ያልሆነች ልጅ ነበረች። እንግዲህ እግዚአብሔር ለቤተሰቦቿ መጽናናት እንስጥልን። እነሷም ነፍስ ይማር ብለናል።